አሰላሙ አለይኩም ወረህመቱላህ በረካቱ። እንዴት ናችሁ? የሰኒ ሞቲ ቤተሰቦች ሰላም ነው። እንዴት ናችሁ? ዛሬ በኦሮምኛ ነው የመጣነው። አካም ነጋቲ ቡላ ብለን የመጣነው ነው። በሰኒ ሞቲ ቤት እንዴት ናችሁ? እስኪ ነቃ ደንገጥ በሉ፣ ገባ ገባ በሉ ሁላችሁም። አትፍዘዙ እናንተ። እኔ ነግሬያቸዋለሁ እኮ ስንቴ ልንገራቸው? የሴት ፈዛዛ አልወድም ብያለሁ። ሴት ልጅ ስትፈዝ ነግሬያቸዋለሁ። እቃዋንም ዳቦዋንም ታሰረቅና በኋላ ወይኔ ጉዴ እንዳትሉ ነግሬያቸዋለሁ። ነቃ ነቃ በሉ፣ እስኪ ገባ ገባ በሉ። እንዴት ናችሁ? እንዴት አመሻችሁ? ሁላችሁንም ከላይ እስከታች። እሺ፣ መምጣት የምትፈልጉ ሊንክ ልክላችኋለሁ። አንድ የቆየ እዚህ ጋር የማስተካክለው ነገር አለ፣ ለዛ ነው እና እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ኦኬ፣ እዚህ ጋር አርባ አራት ኮሜንት ተጽፎልኛል። እሺ፣ ኮፒ ኤምፔስት ያ መምጣት የምፈልገ መምጣት ትችላላችሁ ማለት ነው። ሊንክ ተልኮላችኋል እና ምን እያላችሁ ነው? ከታች እስኪ ይነበብላችሁ። ይህን የብር ከስሙን ኮሜንት ጽፋችኋል፣ ላንብብላችሁ ማለት ነው። እሺ፣ የድንግል ማርያም ልጅ ክብላለች፣ ሚስጥረኛ ሰላም፣ ሰላምሽ ብዝት ይበል የቢንት አደም ብለሻል። እንግዲህ ዜነት ሰላም ነሽ ዜነት። እሺ ሰላም ሰላም፣ ሰላምሽ ብዙት ይበል። ቲጂ ያለው እያለች ነው ጂጂ፣ ሰላም ሰላምሽ ብዙት ይበል። ድንግል ሰላም እንኳን ደህና መጣሽ ብያለሁ። ሰኒቲ ሰኒቲ ሰኒ ሞቲ ነው ሰኒቲ አይደለም፣ ሰኒ ሞቲ። ሰላም በላይ እናመሰግናለን። ጂጂ፣ አንድ ሰው ጸጉሩን ሲቆረጥ ነው አይደል? ናኢመን የምትሉት ወይም ደግሞ አዲስ ልብስ ሲገዛ አዲስ ልብስ ሲለብስ ነው አለ ናይማን የሚባለው፣ ባረብኛ በላይክ ይባላል። እሺ አንደን አለ ነው እንደን ያለ ነው አሲወን በላ ብላለች። እሺ በላ ሚስጥረኛ በላይ እናመሰግናለን። ጸጥ ያለ ነው እሳ ብላለች ነው እስከምከፍተው ነው እዚህ ጋር ሌላ ስራ ነበረ። ሌላ ኮምፒውተር ላይ ስራ ይዤ ነበረ። ለዛ ነው ዝም ያልኳችሁ እንጂ ክፍት አይደለም፣ እያየኋችሁ ነበረ። መታችሁ፣ እዚህ ጋ ስትረባረቡ ማለት ነው። መተናል እሺ። ነስሪያ እንኳን ደህና መጣችሁ። ሰላም ጀሚላ። ማማ ጀሚላ እንዴት ነች? ሰላም ነች። የድንግል ማርያም ልጅ ያልተከፈተም ተከፍቷል፣ ክፍቼዋለሁ። መተናል እሺ። እንኳን ደህና መጣችሁ እያለ ሁላችሁንም ሰደለም አሰላም አለይኩም ለማለት ነው። አንድ ሸፋፋ ሳዲ ሰሌላም አለይኩም ዋለይኩም ሰላም ወረመቱላ ወበረካቱ። እሺ ለማንኛው አደራችሁ ላለች አደረና ማንደንሻን ግን ለመቼ ነው የተቀጠረው? ለአሁን የተቀጠረው። አሲ እንደምን መውታት ተጣደፋችሁ። የቅድሚቱ ነይማ አውሪኝ አውሪነ የቅድሟ ላይ የትኛዋ ነው የቅድሟ ላይ የፈለግሽው? ጅጅ አልከፈተም ተከፍቷል። አሲ ሰላም ሰላም ሽምስትበንቲጄ አባየው እሺ አልኢለኒ አለን አለን ነው። ሺ አሉ አሉ ነው። ባርባር አለን ነው ባርባር ነው። ሺ እናመሰግናለን ነው። ሺ ሰኒ አካሚ ብላለች። አካም ጅርታ ነጋቲቡላ ሀ፣ አካም ጅርታ ነጋቲ ነጋቲቡላ ብዬሽ ነው የመጣሁት እንግዲህ ርዕስ የለም፣ ማፊ ርዕስ። ስለዚህ ያው አካም ጅርታ ነጋቲ ቡላ እያለን እናመሻለን ማለት ነው። እስቲ በወረብኛ ቆንጆ ቆንጆ ስድብ የምታውቁ ልጆች እስኪ ነገር ይሁን ወይ ደሞ ምርጥ ትምህርት አድርጋችሁ ስደውኝ። እስኪ በወረብኛ ወፈር ወፈር ያለ ስድብ ልክ እንደኔ ወፍራም ስድብ ማለት ነው። ምክንያቱም እኔ በኦሮምኛ መስደብ የምንፈልገው ሰው ስላለ ማለት ነው። ያቺን ኮፒ አርጌጅንም እዛ እንዳስረጠረታቸው ወይ እኔ መደንገጥ ብላለች። ለምን ደነግጫለች? ምን ምን ላይ ለዩታል? ምን ይሉታል? እንግዲህ ምን አውቃለሁ አስዬ ፍቅር ሲይዙ አሉ የሚያስደነግጠው እንደዚህ። ፍቅር የያዘሽን ሰው ስታየው ትደነግጫለች አሉ። እውነት ነው። እንግዲህ አይታወቅም። ይሄ አሉ ነው እንግዲህ። እሺ ኢትዮ ሚዲያ ሄሎ፣ አህለን እንዴት አመሸህ? ሰላም ነህ?

ዋሌይኩም ሰላም ብላለች ነስሪያ። ዋሌይኩም ሰላም ረመቱላ በረካቱ አማሉ። አቤት ጀሚላ እናታችን፣ ተይ በስነ ስርዓት ጻፊ እናንተ ብለሽ አንቺ ልጆችን አይዟችሁ እንደማለት ፋንታ እዛ ዞጥ ዞጥ ትይልኛለሽ አለ። በስነ ስርዓት ጻፊ አይዟችሁ። ነቃ ደንገጥ ብሎ ቢያቸው የቃል ኦሮሚኛ ያስታውቃል ብላለች። አሁን እንደ መቼስ ማል ጎደኒ ጊዜ ከሰሰኒ ደግሞ ብለዋል በኦሮሚኛ ምን ማለት ነው? እስቲ ተርጉሙልኝ። ከታች ፍሬ፣ እስቲ ንገሪኝ ምን ማለት ነው? መቼስ ማል ጎደኒ ጊዜ ከሰሰኒ ይላሉ። ምን ለማለት ፈልገው ነው? እሺ ያለናለን እንሰቀል እንደ፣ ይኸው ታክሲ እልካለሁ፣ ወጪ አታስቡ። በሰኒ ሞቲ ነው፣ ወጪ በሷ ነው። ይኸው ታክሲ እልካለሁ፣ ከች ይበሉ። ይኸው ልክ ያለው መምጣት ይችላላችሁ። ቤቷም ወቅ ደመቅ እንደበላይነሽ ፎቅ አድርጉላት እስኪ። አትብዘዙ፣ አትብዘዙ። ሁልጊዜ ግሩፕ ላይ ስትገቡ በእናታቸው አትፍዘዙ። እሺ ለንቦጫችሁን ሰብሰብ አድርጋችሁ ነው። ለምቦቻችሁን ይዛችሁ ከመጣችሁ እኛንም እንቅልፍ ታስመጡናላችሁ ማለት ነው። እየዞረ ነው ብላለች ድንግል ማለት ዞረ ታም የታባቱ ነው የሚዞረው? ምንም የሚዞር ነገር የለም። አንቺ ጋር ነው የሚዞረው ከኔትወርክሽ ማለት ነው። እኔ ጋር ሰላም ነው ያለው ሻዋን ልወስድ ነው ቃልዬ ብላለች ቲጂ። ልምጣ? እንዴት ቲጂ ጀርባ የሚያሽ ምናምን አያስፈልግሽም። ለማንኛውም ሽ ችግር የለም። በደንብ ታጠቢ ሽ ጽድት በይ ልብስ አይደለም ብላለች ልብስ አይደለም። የምን ልብስ ነው? አአ ብላለች ጂጂ ነው መሰል የሚባለው ጂጂ ነው የሚባለው። አንቺ ጂጂ ነው ያልሽው እንጂ ጂጂ ነው የሚባለው። ጀዲድ ጀዲድ ነው መሰል የሚባለው። ልብስ አይደለም ነው ልብስ፣ የምን ልብስ ነው መሰል የሚባለው። ናም እያላችሁ ነው። ለማንኛውም አልገባኝም። እሺ ጸጋይ ዳስታ ቤቤ፣ እሺ እናመሰግናለን። ቪዲዮ ዘይሩ ብላለች ፍሬ ደግሞ። አሁን ነው ቪዲዮም ትዘይሩ። አሁንማ እዚህ ቁጭ በሉ እንጂ ከዚህ ወጥቶ ይሄዱና በኋላ ቲጂ በጥርሷ ነው የምታነሳቸው። ነግሬያችኋለሁ። መጀራታችሁ ነው በጥርሷ ተነሳችሁ። ቲጂ የለውበት ወይ ነኢማን? ከመቼ ወዲህ ነው ለልብስ የሆነው ነኢመን? ነኢመን ነኢመን ለአሌክ ይባላል። ሰው ጸጉሩን ሲቆረጥ ወይ አዲስ ልብስ ሲለብስ ምናምን የሆነ አዲስ ነገር ብቻ ስታይበት የሆነ ጥሩ ነገር ስትመኝለት ነኢመን ይባላል በአረብኛ። እሺ አቤት። እኔ ይህን እናንተ ነገር ግርም የሚለኝ እናንተ አረብ ሀገር ቁጭ ብላችሁ እኔ አረብኛ ዚሆኝ ሳስተምራችሁ እንደው ምን ይባላል። እንደው አረ እናንተ ሰዎች፣ አረ ተው ተው። እኔ ስንቱን አስተምሮ እንኳን ምን ይምጣልሽ? የኦሮሞ ባህላዊ ምግብ ምን አለ? ምንድነው? ምን ምን አለ? የሆነች ቅቤ ነገር አለች፣ እንደዚህ የሚያድጧት አለ፣ የሆነች በጮጮ ነገር። አይ አይ አይ እሱ መጀመሪያ ቃሪያ ይዞ ይገባል። አምስት ቃሪያ ይዞ ከገባ እኔ ኪሎ ብርቱካን ይዤ እገባለሁ። ምንም ችግር የለም። ቃሪያ ሲበላ ግን ያሳየኝ ፊት ለፊት ማለት ነው። ወይ ደግሞ ሁለት ራስ ሙሉ ሽንኩርት ማለት ነው። አራት ቦታ ክርትፍ ክርትፍ አድርጎ እነሱን ኮርሸም ኮርሸም አድርጎ ከበላ በቃ እኔ ቡርቱካን ማን ብሎት አድርጎ ፍራፍሬውን እዚህ ነው የማመጣልሽ። ምንም ችግር የለውም። ብቻ ይህን አስማሚኝ ከሱ ጋር እኔ ስደብቅ ሙልጭ አድርጌ ስደብ። ለእኔ ስድብ ስድብ እንደሆነ ለእኔ ቀለም ምንም ችግር የለም የድግል ማርያም ልጅ ክክ ብላለች። ሳቅልኝ ነሱ እኔ ልስደብቅ አል ስደቢኝ፣ ችግር የለው። ስደቢ ሁለት ያርግኝት አባቱ ለነገ እንዳታስቀል ነጋዬ ብላለች። እሺ ይዞራል። አረ ዚነት እንዴ ምንድነው የሚዞረው? ዞረባችሁ እናንተ ዞረታሞች። ክክ ረፍ ብላለች። አላርፍ ማስየት ይስደቡኝ እንዳቦልከኝ በኋላ አልቦልክሽም። ችግር የለ ብቻ ወፍራም ስድብ ይሁን። አረ አይዞርም ብላለች። እንግዲህ አይ ዞሮባቸውም እነሱ ራሳቸው ታያቸው ማለት ነው። የማዳም ስራ ዞሮባቸዋል ማለት ነው። ደሀብ አሰላሙ አሌይኩም ረመቱላ በረካቱ ብላለች። ደሀብ ጎልድ ዋሌይኩም ሰላም ረመቱላ በረካቱ እያለ ደሀብ ጎልድ። ይሄ ስም ተገጣጠመ በአረበኛው፣ ደሀብ ነው፣ በእንግሊዝኛው ደግሞ ጎልድ። ደሀብ ጎልድ አሪፍ ስም ነው። እሺ በር ብላለች። ሚስጥረኛ እናመሰግናለን። ቀን ልስደብህ ነው ግን ፈራሁ። ግድ የለሽም፣ ትጅ እንደ በፍቃደኝነት እንደ በፍቃደኝነት ተፈቅዶልሻል። ሞልቼ አድርገሽ ጥርቅቅ አድርገሽ ስደብኝ። ምንም ችግር ለነገ እንዳታስቢያለሽ በነፃነት ተሰጥቶሻል። እሺ ምንም ችግር የለም። አንቺ አልገባሽም። እኔ ለምን እንደፈለግኩት አንቺ ሙልጭ አድገ የሰሰድብኝ እኔ እሷን ኮፒ ያደረግና ይሄድና ዛ ምሰድባቸው ልጆች አሉ። እኔ አጥረገር ለው ስለለም ስለ አለው አደራ ብላለች። እሺ ወተቷ ማነች ግን ብላለች። ወተቷማ እንደ ፍርዬ ነቻ የፍሬ ወተት እኮ ያምራል እኮ። አላየሽው ማለት አምልጦሻል ቲጂዬ፣ ስንት ነገር አምልጦሻል። የድሮ ባለቤቴ መጣች አይና ለሚቱ አለሁ አደራ እሺ። በስማ በስማም ብላለች።

እሺ ሚስጥረኛ አለው ብላለች። አለና ለ ቲጂ እየተኝ ልኖርበት ብላለች። ችግር የለም ትኖሪያለች። ማንም አባቱ አይነካሽም። ቲጂ ፈቅጄልሻለሁ። በፈቃደኝነት እኔ በረበደሽ እሺ አስያለሁ ብላለች። ምን ማድረግ አይቻልም። ጊዜው ነው ቃል እ እኳ መቼስ ማልግ ወደ ጊዜው ከሰሰኒ ማለት ምንም ማድረግ አይቻልም። ያው ጊዜ ያመጣውን ጊዜ መልሰዋል የሚል አባባል ነው። እንደዛ ሲሉ ሰማችኋለሁ ማለት ነው ኦሮሞቹ። እሺ ፈርሶ ቀላ ነው

ትርጉም ይጠይቅበታል። እሺ ጂኮ ኦፉ ጅብዳ ይዋለ በውስጥ ቆይ ውስጥ አዋቂ ጠይቃለሁ ማለት ነው። ለማንኛውም አረቀስ ወይኔ ጆሮ ብላለች። እግዲህ ጆሮሽ እንግዲህ ምን ታረጊዋለሽ? ምንም ማድረግ አይቻልም። እንግዲህ ቃሪያ ፍርፈር ይበላለሁ ዛሬ። ለዛ ነው የምንጣጣው ማለት ነው። ነኢመን ሻወር ወስደው ሲመጡ ነው ነኢመን ይላሉ። ሻወር ሲወስዱ እንደዚሁ ብቻ ፀጉራቸውን በተለይ ወንዶቹ ፀጉራቸውን ተቆርጦ ምናምን ሲመጡ ነዒመን ነዒመን ለዓሌክ ምናምን ይባባላሉ ማለት ነው። እና ይሄ ነው ሩሂት ተአሊ ጂቢ ነው ያስተማረን። ጥሩ ጥሩን ያስተምር ብላለች። እንግዲህ ጂቺ አይ እንግዲህ አረብኛውን ያስተምርሻል እኮ አሲ ብላለች። እሺ አለና አለ ነው አለና አለ ነው። ቢሻወር ወስደው ሲወጡ ሙከየፍ ዝጊ ነው የሚሉት። ሻወር ወስደው ሲገቡ አክፍልል ሙከየፍ ልሰክሪል ምድረ የሚሉት ምሬ ባለሙከይፍ በእናንተ አሁን በዱባይ እና በሳውዲ ይለያያል። አታስቂኝ ብላለች። ልቡ ልቡ ትያ ማለት ምን ማለት ነው ብላለች። ልቡ ልቡ ትያማ እንግዲህ ሎሚ ወረወረ ደረቱ ሌላ ምን አለ ብለሽ ነው? እንደዛ ነው የሚተረጉሙ። ልቡ ልቡ ትያ ይላሉ። እንግዲህ ልቡ ልቡ ትያ ማለት የኔ ፍቅር ልምጣዊ ልቀር እንደማለት ነው። እሺ፣ ያለን አለን ነው። እሺ፣ አለን ወተቷ አንቺ ወተታን ብላለች። እንዴት እጂ ወተቷ ብታዩ እናቴ ውሃ ያስጠማል። ቀልድ፣ ሚስጥረኛ ያለው አለው ብላለች። እሺ፣ ቃሊ ጃባዳ ብላለች ቲጂ። እሺ፣ ጃባዳ ጃባዱ ጃባዱ። ይህንንም እስክሪፍትን ያዘው ለማንኛው በኋላ ይችላል። ያ ዋቃ እኮ ያ ዋቃ እኮ እሺ፣ ያ ዋቃ እኮ ለሁ አለሁ ለማለት ነው። አይናለም፣ እሺ። ልቡ የኔ ልብ ትለኛለች። ልቡ የኔ ልብ ትለኛለች። እንዲህ ጓደኛ ልቤ የራሴ ነው የምን ልብ ስላት ትስቅብኛለች። ከከ ንገሩኝማ ብላለች። አሁ ልቡ እኮ ምናምን ይላል የሆነ የፍቅር መገለጫ ቋንቋ ነው። ጀባ ናያት ጀባ ናያት ይሄን ናያት ይህም ይያዛል ማለት ነው። እንግዲህ ወረብኛ መታቆልጆች በውስጥ መጣላቸዋል ማለት ነው ቱዳይ ዶፕ ዩ ሃቭ ታይትል ብለዋል እንግዲህ ኢትዮሚዲያ፣ እንግዲህ ምን ይደረግ እንግዲህ ምን ይደረግ ብለህ ነው። ይኸው በዚህ ነው እንግዲህ የመጣ ነው። ድንገት ግባ ልኝ ግባ ላይ ስትል ብዬሽ ገባሁላት ማለት ነው። እባክሽ እኔም አይደለሁም፣ በርን አሳልፌ ነው የለቀቀኝ ብላለች። እሺ አለን አለን ነው ሁላችንም። ኦፍ ጎራዶ ኦፎ ጎራዶ። እሺ ቲጂዬ አተራቅም ይልሻለሁ። ጉድሽ ፈላ ትገረፊያታለሽ። እኔ የለሁበትም። አዎ ይባላል ብላለች። ኦፉ ገራዱ ይህን አንድ ይጀልሻለሁ፣ አስተርጉሜ ዛሬ ጉልሽ ነው ሰርግሽን ነው ማሳይሽ። ቆይ አይሲ ይባላል በቤይሩት ብላለች። በቤይሩት አይሲ፣ በእንግሊዝኛም አይሲ ይባላል፣ ኤርኮንዲሽን ምናምን ይባላል። የሁሉም ሀገር አረብኛ ይለያያል በስሱ ብላለች። አዎ ሰባት ሀገር ነው አረብ ሀገር፣ ሰባት አይነት ቋንቋ ነው ያላቸው። ሰባቱም የየራሳቸው አላቸው ማለት ነው። ሰባቱም ራሱ ገጠሩና ከተማው ራሱ ይለያያል ማለት ነው። ገጠሮች የሚያጠብቁት ያላሉት አለና እንደ ሀገር አማርኛ እንደማለት ነው። ትክክ ልምጣ ወይ ልቅር፣ ፍቅር የፍቅር ልምጣ ወይ ልቅር እንደማለት ነው። አለን አለለሽ ቃል ወረድኩበት። በኦሮምኛ ብላል ትልሽ ያለው ቲጂ ጉዲሽ ፈላክ ጉቲቪ አቤትሽ ጀራ ጅርቱ ብላ ጀራ ጅርቱ እች ማስደብ አይደለችም። ጀራ ጅርቱ እቺ ቲጂ ሰላምታናት አለን ነው። እሺ አይ፣ አይቆይ የቲጂን አስተረጉመዋሉ ማለት ነው። አለ ዶቼ ብላለች። ፍሬና ትሺ ቃንጣቤ ትሺ ቲጂ፣ ችግር የለም ግልባጭ ብላለች። ዚነ ትሺ ቲጂ በርችልኝ ብላለች። እሺ፣ እንገልበጥ ብላይ ተገልበጡ እንግዲህ ማርያምን ስድብ ነው። ወይኔ ጉዴ ነው ብላለች። እንግዲህ በቃ ተወጩ በርሽ፣ እናመሰግናለን። ወሽ መጤ በግልባጭሽ እናመሰግናለን። አለን አለን ነው። እዚኛውን ቤት ደግሞ ሄደን እስኪ እንዴት ናችሁም? በላቸው። ደግሞ ጠፉብን እንዳይሉ። እሺ፣ ሳሪ ተገልብጭ፣ መጣሁ። እሺ፣ ላይክ አድርጉ። የለም ላይክ ልም ላይክ እያደረጋችሁ ማለት ነው። ዩቱብ ደግሞ አሁን አዳዲስ ነገር አምጥቶባቸዋል ከሰሞኑ። ምንም ግራ እንዳትጋቡ ሁላችሁም ጋር ሜሴጅ እየላከ ነው። ዲጎንደሪዋ ምናም መጥቶላቸዋል። በተለይ ሞኔታይዜሽን የሆናቸው ሰዎች ማለት ነው። አብዴት የምታደረጉት ነገር አለ። አብዴት አድርጉ እያለ ነው ዩቱብ። ዛሬ ስታጣደፈኝ ዋለች። በቃ ሜሴጅ መቶባት ደንግጣ ማለት ነው። እና ምንም የሚያስፈራ ነገር የለውም። አፕዴት ነው የምታደርጉት። አዳዲስ ነገሮች የመጡ ስላሉ ባለፈው ነግሬያችሁ ነበር። ሰላሳ አይነት ሴቲንጎችን ይከፍታል በዚህ ወር ብያችሁ ነበር። እየከፈተ ነው ማለት ነው። ስለዚህ አፕዴት አድርጉ እያለ ነው። አፕዴት ማድረጋችሁን እንዳትረሱ። አዲስ ነገር ሲመጣባችሁ ግራ ትጋቡ። ካልገባችሁ ስክሪን ሹት አድርጋችሁ ላኩልኝ ማለት ነው። ላይክ አድርጉ፣ ላይክ የለም እየተባላችሁ ነው። ለይኩ ለይኩ ሁላችሁ ማለት ነው። እሺ። ፀጉራችን እንዲበጣጠስ የምታደርጉ ሰዎች እሺ፣ አልሰማም በላ ድንግል ማርያም ልጅ፣ ችግር የለም ሲመጣ ታለ ደስገድ ክስ እንዳታደርጉ። ስገጅ፣ ችግር የለም ይውላችሁ። ሰላት ምናምን ምትሉ ልጆች ምንም በሰላት አታሳሉ። ሰላት ምንም ያህል ጊዜ አይፈጅባችሁም። ከዩቱብ ለመውጣትም ደግሞ ምክንያት አይሆናችሁም ማለት ነው። ሰግዳችሁን መመለስ ትችላላችሁ። ይሄ ምንም ጥያቄ የለውም። ሰላት ላይ እኮ ግማሽ ሰዓት አትይም ማለት፣ ሰግደሽ ለመምጣት ምንም ያህል ጊዜ አይወስድብሽም። ስለዚህ ሂጂ ስገጂ። አለን አለን ነው አለን አለን ነው ስገድ የምት ልጆች ምንም ችግር የለም። ሄዳችሁ መስገድ ትችላላችሁ። እሺ። ለማንኛውም ቀጣይ ተረኝ የተዘጋጀች ላይቭ ስገባ የሚመጣ ነገር አለ አጭር ጽሑፍ ብላለች። እስክሪንሹት አንሱታ እንዴት አድርጌ ማወቅ እችላለሁ? ከዩቱብ ነው የሚመጣብሽ? ከሞባይልሽ ነው ወይስ ከሴቲንግ ችግር ነው? ምንድን ነው ስለማላውቀው፣ አሁን ናኢማ እንደዚህ ነው ብዬ መፍረድ አልችልም። እስክሪንሹት አድርገሽልኝ፣ ግን ምን እንደጻፈልሽ ካየሁት በኋላ ያንን ላስረዳሽ እችላለሁ። ችግር የለው። እሺ፣ እዚህ ደግሞ ቃይዳቱ ኑሪያ ለጀማሪ ዎች ክፍል አንድ ነው፣ ክፍል ስንት ነው? እሺ ለማንኛውም እስኪ እንዴት ቃይዳ ልንማር ነው ማለት ነው። ማንሻላ ነው። እሺ ኮፒ ፔስት ፔስት ለሶስቱም እንዴት ከፍችሁ እና ትገላገያለች ማለት ነው እ የሚጫወት ሊንክ ነው። የዘጠኝ ሊንክ እናጫወታለን ማለት ነው። ያለን ያለ ቤተፎጣ አማራ ይሄ አካውንት የጠፍቶ ነበር። አይቸው አላቅም ነበር። ሰሞኑን ዛሬ መጣ። እንኳን ደናመጣሽ። ለማንኛውም ቤተ ፎጣ እና በተረፈ እንዴት ናችሁ? እስኪ ነገር ምን አዲስ ነገር አለ? መስከረም ፍቅር ረ መስከረም ፍቅር፣ እሺ እንኳን ደናመጣሽ። እኔ ጋም የሚመጣ ይመጣል። ምንድነው እ የሚመጣባችሁ አንስታችሁ ላኩልኝ። እኔ ማወቅ አልችልም። አሁን እንዲነው እንዲነው ብላችሁ የተለያየ ነገር ሊመጣባችሁ ይችላል። ስለዚህ አንድን ነገር ሳታይ መፍረድ አትችልም እና አይቼ ምን እንደመጣ እነግራችኋለሁ ለሁሉም ሰው የተለያየ ነገር ሊመጣ ይችላል። ምክንያቱም ዩቱብ እንደዚህ አብዴት የሚደረጉ ነገሮችን ሲያመጣ መጀመሪያ ለተወሰኑ ሰዎች ነው ለፕሮቫ ብሎ የሚለቀው ከዛ በኋላ ነው ለሁሉም ሰው የሚለቀው። ስለዚህ የመጣባችሁ ልጆች ምን አይነት ነገር እንደመጣባቸው እንድናውቀው ስክሪንሾት እያያዛችሁ፣ አዲስ ነገር ስታይ ብቻ ስክሪንሾት የያዙት ችግር የለውም። የምታውቁት ከሆነ እዛው አስተካክሉት፣ ካላወቃችሁት ግን ስክሪንሾት አድርጋችሁ ያዙት። አዲስ ነገር አይሸርትልንም ቃል ብላለች። እንግዲህ ጥሩ ነገር ስሪያ የድንግል ማርያም ች እንደገና ቻናልሽ በምንድን ነው የተሞላው? ምንድን ነው ካቴጎሪው? ምንድን ነው ካቴጎሪው በተሞላበት ስሪ። አንደኛ፣ ሁለተኛ ነገር ካቴጎሪው ካላወቅሹ ግቢና ካቴጎሪሽን በምትሰሩ ይሰራ ምግብ ስራ ከሆነ የምትሰሩ ሁን ፉድ ምናል ነገር ብለሽ ስለ ምግብ ስራ እንደገና ኢንተርታይመንት ከሆነ እንደዚህ ዝም ብሎ የሁለገብ ቻናልም ከሆነ ሁለገብ ቻናል ብለሽ እሱ ነገር አስተካክሉ ማለት ነው። ካልሆነ ነገ አርብ ነና እናስተካክሏለን ችግር የለውም ማለት ነው። ከቅርብ ጊዜ ወዲህ ነው ጥያቄ ምልክት አለበት ብላለች እኮ አሲ፣ እና ታዲያ እስክሪሽ ሳታደርግልኝ፣ አሁን ጥያቄው ምን እንደሆነ ማወቅ እንዴት ይቻላል? በጥያሪ መንፈሳዊ እኮ መንፈሳዊ ከሆነ፣ አሁን ይሄ ምንድን ነው የሚባለው? ወይ ትራዲሽናል ነው የሚለው። ትራዲሽናል ደግሞ ባህላዊ ነው። መንፈሳዊ ኤዱኬሽን ነው የሚሆነው፣ ማስተማሪያ ስለሆነ ኤዱኬሽን ነው የሚሆነው። እሱ ኤዱኬሽን ላይ ታደርጊዋለች ማለት ነው፣ ለነዛ ኤዱኬሽን ወይ ደግሞ መማሪያ ለሚፈልጉ ሰዎች እስኪ ቆይ ስለ መንፈሳዊ ምን እንደሚል የሃይማኖት ቻናል እሱን አይተን እንትን እንለዋለን፣ እናስተካከለዋለን። ችግር የለው እና እንደዛ በምትሰሪበት አይነት ነገር ላይ ትኩረት አርጊ፣ ያኔ ይሸርትልሻል። ግድ ነው ካቴጎራችሁ ማወቅ ብቻ ነው የሚፈለግ የሚጠበቅባችሁ። በተረፈ ደግሞ ጽድት ያለ ቪዲዮ ለመስራት ሞክሩ። ቪዲዮ ጥራቱ በጣም ይወስነዋል። የቪዲዮ ጥራት በጣም ወሳኝነታል። ምክንያቱም አሁን ለምሳሌ ዩቱብ ላይ ልግባብልና አንድ ቪዲዮ ከፍቼ ለማየት ብፈልግ የሆነ የደበዘዘ ቪዲዮ ወይ ደግሞ የሆነ አንጃ መንጃ የበዛበት ቪዲዮ ምንም ስለማይስበኝ አላየውም። ስለዚህ ማንም ሰው አይላችሁ ማለት ነው። ተምኔል ደግሞ ስሰሩ ተምኔል ላይ በጣም ብዙ ነገር የምታበዙ ልጆች አሉ። ማብዛቱ ተጠንቶ ዲኮሬሽን ማብዛታችሁን ሰው አደለም። ግን ምን አለ መሰላችሁ፣ አሁን ለምሳሌ ተሰሩ ማለት ነው ተምኔላችሁ ላይ ብዙ ነገር አጨናንቃችሁ የሆነ ብዙ ነገር ደራርባችሁ በምሰሩበት ሰዓት ሰው አያየላችሁም። ለምንድን ነው ሰው የማያየው? ምክንያቱም የእናንተን ፎቶ ሲያያዩልም፣ ሰው ሰው ቀጥታ ወደ ርእሳችሁ ነው። ርእሳችሁን ጎላ አድርጋችሁ ጽፋችሁ ከስዕሉ ይልቅ ደግሞ አሁን እስኪ የሚሰራቸው ነው የሆነች አንዲት አሻንጉሊት ነው ያጠገባቸው አጠገቡ ማድረግላቸው አንዲት አሻንጉሊት አደርጋለሁ። ጽሁፉን ጎላጎላ አድርጊ ጽፍና እለጥፈዋለሁ ማለት ነው። ያ ማለት ምንድነው ሰው ርእሳችሁን ነው እንጂ የሚያየው አሻንጉሊቱን አይደለም የሚያየ የእናንተን አሻንጉሊት ወይደሞ የእናንተን የእጅ ስራ ፎቶግራፍ ስራ ሲያየውልም ሰው። ስለዚህ ተምኔላችሁ ሳቢን እንዲሆንላችሁ ርእሱን የሚመለከት ተምኔል፣ ቆንጆ ተምኔል ሰርታችሁ አንድ ፎቶ ብቻ በቂ ናት። ሌላ ምንም አያስፈልግም። ፎቶ ካጣችሁ የራሳችሁን ቢሆን ልታደርጉ ትችላላችሁ። ምንም ችግር የለም። ባለቤት ስለሆናችሁ የራሳችሁ ፎቶ አድርጋችሁ የምትፈልጉት ርዕስ ጽፋችሁ ጎላ አድርጋችሁ ጽፋችሁ ያንን ልቀቁበት። ያኔ ሁሉ ነገር ታገኙታላችሁ ማለት ነው። ዋው ቃልዬ፣ በጣም የሚበረታታ መበረታታ ያለ ብላለች። እንግዲህ እሺ፣ ደሃብ ጎልድ፣ አብሽሪ ችግር የለም። ሸጣይ ሸጣይ ደግሞ ማነው? ቲጂ እሺ፣ እልክልሃለሁ አ ያ የሚመጣላችሁ ነገር ስክሪን ሹት አድርጋችሁ ላኩልኝ ማለት ነው። ከዛ አይተን እንፈርዳለን። እሺ ተምኔል ላይ ተምኔል ተጠንቀቁ። ምን ይባላል መሰላችሁ? በአረብኛ አረቦች ምን ይላሉ? እንግዲህ መቼ ሲያዩ አረብኛ አስተማሪያቸው አይደለም። ምን ላል አታሀዲድ ኑሰል አመል ይላሉ። ማስፈራራት የጦርነት ግማሽ አካል ነው፣ ወይ ደግሞ የስራው ግማሽ አካል ነው ይባላል። ስለዚህ ተምኔል ደግሞ ማለት የቻናላችሁ ግማሽ አካል ነው። ስለዚህ ተምኔላችሁ በጣም ወሳኝ ነው። በጣም አሁን እኔ በጣም የምጠላው ነገር ምንድነው? እኔ ለምን አቀረባችሁ ምናምን አለ። የሚያስጠላኝ ነገር ቢኖር ምንድነው ይሄ በየሚዲያው እየሄዳችሁ የድራማ ስክሪንሾት እየያዛችሁ እየመጣችሁ የምትሰሩ ልጆች አላችሁ ምንድነው ነው ትርጉሙ ለእናንተ ምንድነው የሚጠቅማችሁ ለቻናሎቹስ ምንድነው ይዘቱ ነው ማለት ነው ወይ በስነስርዓት ድራማውን ሪያክት ስሩበት ሪያክት ምንም ችግር የለም ሪያክት ማንም ሰው ይፈልጋል ስለ ድራማ ድራማውን እየነቀፋችሁ ወይ ደግሞ ድራማውን እየደገፋችሁ በስነስርዓት እናንተ እንደዚህ ከጎን ወጥታችሁ ማለት ነው መስራት ትችላላችሁ። ሪያክት ስለሚፈቀድ ማለት ነው። ከዛ በተረፈ ግን ዝም ብላችሁ ተምሬን ይዛችሁ ትመጡና ውስጥ ስትገቡ ግን እናቴና ፈቅሽኝ የሚል ወሬ ታወራላችሁ ማለት ነው። ይሄ ምንም ትርጉም የለውም ማለት ነው። ስለዚህ በስነስርዓት የሚመለከታቸው ነገር ይዛቸው ትመጡ፣ ለእናንተ አሪፍ ነው የሚሆነው። ሰውም እናንተን ይከታተላችኋል ማለት ነው እንጂ አሁን በየሚዲያው ገብታችሁ ከሆነ ለምሳሌ ዳጣ የሚል ድራማ አለ ዳጣ የሚለሆን ሁሉም ርዕስ ዳጣ ብሎ ይዞ ይመጣል ማለት ነው ሁሉም የእሱ አንተ ሚል ይዞ ይመጣል ሰው ምን ያደርጋችሁ ሰው እንደሆነ ትክክለኛው ቻናል ላይ ገብቶ ድራማ ሆን ያለ እናንተ ማን ይጨነቅበታል ስለዚህ አትሸወሉ በዛ ሰዓት ይዘጋል በዛ እንዲ ይላል የሚል ከሆነ አይታችሁ ታደክማችሁ ስንት ቀናት ምን ሰጣችሁ ምን የሰጣችሁ ነገር አለ እስኪ ለውጣለሁ ነገ ዘግጄ መጣሁ ይሽ ኳይሻ ይሄ ምንም ያልኩ ጊዜ ወስድም ጅጅ እሺ ዋው ቃልዬ፣ በጣም ቃልዬ በጣም አገዝ አለብን። ወዶች ወዶች ላይክ ሼር ሰብስክራይብ አድርጉ። ጀግና ወንድማችን ነው ብላለች ዳብዬ። አንቺ ገና አሁን ቅርብ ጊዜ ነው የምታውቂኝ፣ ቆይ በደንብ ታውቂኛለሽ። ትንሽ አለን ስስቅ ዳጣ ብላለች፣ ትናንት ስስቅ ዳጣ ብላለች። እንግዲህ ታዲያ ዳጣ ይላሉ ማጣ ይላሉ፣ ምን የማይሉት ነገር የለም እኮ እና ብቻ ምንድን ነው አንድ አዲስ ድራማ ይወጣል እንደሆነ ያንን ድራማ ይዘው የእኛ በጎች ደግሞ ያንን ድራማ ይዘው ሁሉም ይንጋጋሉ። በቃ የእሱን እስክሪንሹት እየያዙ ሁሉም ርዕሱን ይዞት ይመጣል። ምንድነው ያገኙበት ለውጥ? እስኪ ነገሩ ኦኬ። ድራማውን ነገርኳችሁ እኮ ፖይንት ፖይንት የሆኑ ነገሮችን ማነው ቪዲዮ ሪከርድ አድርጋችሁ እነዛን ነገሮች ሪያክት መስራት ትችላላችሁ። ያ ጥሩ ውጤት ያመጣላቸዋል። ምክንያቱም ሰው ምን እየተባለ ነው? ምንድን ነው የእናንተስ ሀሳብ? የእናንተስ ይዘት ምንድን ነው? የእናንተ አመለካከት እንዴት ነው የሚለውን ነገር እንኳን አይደለም ሰውና ባለድራማዎቹ ራሳቸው ያያሉ። እናንተን ነቀፌታ ምንም ያዩታል። ስለዚህ ጥሩ ተመልካች ታገኙበታለች ናቸው። በደንብ ታቅኛለች፣ በላት ቃል ታያት፣ ዝንበያትም ችግር ትመጣ አንድ ቀን መምጣቷ የት ይቀራል አለው ብላለች። ጨረስን ብላለች። አዎ እዚህ ጋር ጨርሰናል። ወደ ቀጣይ ቤት ማለት ነው። ያራግባሉ እኔ የለውበትም። ብላለች ሁ ምንም አያደርግልሽ ማለት ቁም ነገር ብትሰሪበታው። እንዲህ አሁን እሱን እየያዙ ሲመጡ በጣም ያስቁኛል ማለት ነው። ለማንኛውም ይመቻቸው፣ አብሽሩ እኔ ተቃዋሚ አይደለውም። ግን ያው የሚያዋጣችሁን እየነገርኳችሁ ነው እንጂ ለምን ትሰራላችሁ አይደለም። መልካም ምሽት ባይ ባይ። በኋላ መጨረሻ ላይ እንገናኛለን ባይ።